አየር መንገዱን የአፍሪካ ቅንጡ ያደረገው አውሮፕላን ቦይንግ 737 800 የኢትዮጵያ አዲሱ ከፍታ የጠቅላይ ሚኒስትሩ የበረራ አጋር የአፍሪካ ቅንጡ አውሮፕላን አዲስ አበባ ደርሷል። ይህ አውሮፕላን ማለት የዓለም ከፍተኛ መሪዎች የሚመርጡት የትልልቅ ድርጅቶች ባለቤቶችና ስራ አስኪያጆች የሚጓጓዙበት ሲሆን በውስጡ እጅግ ቅንጡ ነገሮችን ያካተተና የአፍሪካም የመጀመሪያው አውሮፕላን ነው። የኢትዮጵያ አየር መንገድ ታዲያ ይህንን ዘመናዊ ቦይንግ 737 800 የቢዝነስ ጀት የግሉ ሲያደርገው የአፍሪካ ቀዳሚነቱን እንዳይወርድ አድርጎ ሰቅሎታል። ጠቅላይ ሚኒስትሩ አሁን ከሌሎች የአፍሪካ መሪዎች በተለየ የራሱ ሀገር የተረከበችው ቅንጡ አውሮፕላን ኖሮታል። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ ከቀናት በፊት ወደ ኢትዮጵያ የገባው አዲሱ ቅንጡ አውሮፕላን እጅግ የሚደንቁ ነገሮች እየተካተቱለት ሲሆን አየር መንገዱ ወደ ሌላ ከፍታ የተሸጋገረበትም ሆኗል። ታዲያ እኛ በዛሬው ጥንቅራችን ስለ አዲሱ የቢዝነስ ጀት ተአምራዊ ነገሮች፣ አስደናቂ ውስጣዊ ይዘቶችና ስለ አውሮፕላኑ ብቃቶች ዘርዘር ያለ መረጃን ወደ እናንተ እናደርሳለን። በቆይታችን ስለ አየር መንገዱ ከፍታም የምንላችሁ ነገር አለን። አብራችሁን ቆዩ። ከሰሞኑ የተካሄደውን የአፍሪካ የመሪዎች ጉባኤ ተከትሎ የቦሌ አየር ማረፊያ እጅግ ቅንጡ በሆኑ ቪአይፒ ቻርተር አውሮፕላኖች ተሞልቶ ታየ። አውሮፕላኖቹ ብዙ የአፍሪካ መሪዎች የመጡባቸው ቢሆንም አንድም አውሮፕላን አፍሪካዊ አይደለም፣ ከውጭው ዓለም የተከራዩት እንጂ። ታዲያ ብዙ መሪዎችና ትልልቅ የቢዝነስ ባለቤቶች ወደ አፍሪካ ቅንጡ አውሮፕላን ፈልገው ቢያማትሩ በየትኛውም ሀገር አያገኙትም ነበር። ይህንን ክፍተት የተመለከተው የኢትዮጵያ አየር መንገድ ታዲያ ለአፍሪካም ለራሱ ለኢትዮጵያ አየር መንገድም የመጀመሪያውን የቢዝነስ ጀት አውሮፕላን ወደ ሀገር ውስጥ አስገብቶታል። አዲሱና ቅንጡ ቦይንግ ሰባት ሰላሳ ሰባት ስምንት መቶ የተሰኘ የቢዝነስ ጀት አውሮፕላኑ ልዩና የዘመነ አገልግሎት ለሚሹ ደንበኞች የሚውል ሲሆን አየር መንገዱ ከዚህ ቀደም ለልዩ በረራዎች የሚውሉ አገልግሎቶችን በመደበኛ አውሮፕላኖች ውስጥ ሲሰጥ ቆይቷል። አየር መንገዱ ከዚህ ቀደም ተመሳሳይ ቦይንግ ሰባት ሰላሳ ሰባት ስምንት መቶ ሞዴል የሆኑና እስከ መቶ ስልሳ ሰዎችን የሚጭኑ ስምንት የመደበኛ መጓጓዣ አውሮፕላኖች ቢኖሩትም ይሄ የቢዝነስ ጀት ግን ከሌሎቹ የተለየና የኢትዮጵያም የመጀመሪያ ቅንጡ አውሮፕላን ነው። አውሮፕላኑን ልዩ የሚያደርገው ነገር በውስጡ ቅንጡ ወንበሮች፣ ማረፊያ አልጋዎች፣ የመታጠቢያ ክፍሎች፣ መለስተኛ የመሰብሰቢያ አዳራሾችና ሌሎችንም ነገሮች ያካተተ ነው። አውሮፕላኑ ታዲያ በስፋት የሚፈለገው በሀገር መሪዎች፣ የሀገራችንን ጠቅላይ ሚኒስትር ጨምሮ በከፍተኛ የመንግስት ኃላፊዎች፣ በዓለም አቀፍ ድርጅት ስራ አስኪያጆች እንዲሁም በስመጥር አርቲስቶች ሲሆን ከዚህ ቀደም ብዙዎቹ ወደ አፍሪካ ለስራም ሆነ ለሌላ ነገር ለመምጣት ሲፈልጉ ቅንጡ ጀት ለማግኘት ይቸገሩ ነበር። በቅርቡ እንኳን በአፍሪካ ሕብረት ስብሰባ ወቅት በብዙ የአፍሪካ መሪዎች ተመሳሳይ አውሮፕላኖችን ከአፍሪካ ውጭ ከሚያከራዩ ድርጅቶች ተከራይተው ነበር ወደ አዲስ አበባ የመጡት። የኢትዮጵያ አየር መንገድ ታዲያ ከመደበኛ የካርጎና የሰው ማጓጓዣ ገበያ ውጭ ብዙ ቢሊዮኖች ወደሚንቀሳቀሱበት የቅንጡ አውሮፕላኖች አገልግሎት ገበያ ለመግባት አንድ እርምጃ ወደፊት ተራምዷል። ቅንጡው ቦይንግ 737 800 ከቀደምቱ አውሮፕላን በምን ይለያል? ቦይንግ 737 800 አውሮፕላን በመላው ዓለም እንደተወደደ የቀጠለና ስመጥር አውሮፕላን ሲሆን ሞዴሉ ኔክስት ጄኔሬሽን ባለጠባብ አካልና ባለ ሁለት ሞተር ዘመናዊ አውሮፕላን ነው። ሲኤፍኤም 56 ቱርቦፋን የተሰኙ ምርጥ ሞተሮች የተገጠሙለት ሲሆን አውሮፕላኑን ነዳጅ ቆጣቢና ረባሽ ድምፅ የሌለው እንዲሆን አድርገውታል። አውሮፕላኑ በአንድ የነዳጅ ሙሌት 3115 ናውቲካል ማይልስ ወይንም 5765 ኪሎ ሜትር ድረስ መብረር የሚችል ሲሆን ይህ ማለት ከአዲስ አበባ ዱባይ በቀጥታም በጸጥታም ይበራል። የአውሮፕላኑ ቁመት 39.5 ሜትር ሲሆን ከጫፍ ጫፍ የክንፍ ስፋቱ ደግሞ 35.8 ሜትር ይሆናል። የሰው መቀመጫ ክፍል ስፋት 3.5 አራት ሜትር ገደማ ሲሆን በጠቅላላ ክብደቱ ወደ 79010 ኪሎ ግራም ነው። ፍጥነቱ ደግሞ 828 ኪሎ ሜትር በሰዓት ይወነጨፋል። ከመንገደኞች አውሮፕላን ወደ ቅንጡ አውሮፕላን የተቀየረው ቪአይፒ አውሮፕላኑ ብዙ የዝመና ማሻሻያዎች ተሰርተውለታል። ብዙ ድርጅቶችና ሀገራት ለመሪዎቻቸው አውሮፕላን ፈልገው ጨረታ ሲያወጡ የኢትዮጵያ አየር መንገድ በመንገደኛ አውሮፕላኖቹ ይወዳደራል። ነገር ግን ብዙ ጊዜም አይመረጥም። በዚህ ምክንያት አየር መንገዱ በቅንጡ የአውሮፕላን ማጓጓዣ ገበያ ላይ ተወዳዳሪ መሆን አልቻለም ነበር። አዲሱን አውሮፕላን መግዛቱና መረከቡ ግን ቅንጡ አውሮፕላኖች የሚፈልጉ ድርጅቶችን ፍላጎት እንዲያሟላ ያደርገዋል። የተለመዱት የመንገደኛ ካቢን እየተገጠመላቸው ተመሳሳይ ቦይንግ ሰባት ሰላሳ ሰባት ስምንት መቶ አውሮፕላኖች ከ154 እስከ 160 ሰዎችን ሲይዙ አዲሱ ቅንጡ አውሮፕላን ግን 31 መንገደኛ ብቻ እንዲይዝ ተደርጎ የተሰራ ነው። ለየት ባለ ሁኔታ 19 የተመረጡ የፕሪሚየም መንገደኞችን የሚይዝ ሲሆን ቀሪዎቹ አስራ አንዱ የበረራ አባላት ናቸው። በውስጡ አስር የማረፊያ አልጋዎችን የያዘ ሲሆን የመኝታ ክፍሎቹ ምቹ ማረፊያዎች፣ በቂ የብርሃን መጠንና አስተማማኝ ሳውንድ ፕሩፍ የተሰራላቸው ናቸው። ሌላኛው አስደናቂው ነገር መሪዎቹ በጉዞ ላይ የበረራ ወቅት ስብሰባ እንዲያደርጉ በቂ የኮንፈረንስ ክፍል አለው። እንደ ውብ ሬስቶራንት ሁሉ የመመገቢያ ክፍሉ ደግሞ ምቹ ሶፋዎች፣ የመመገቢያ ጠረጴዛና ወንበሮች እንዲሁም ባር አለው። ከዚህ በተጨማሪ ቪአይፒ ተጓዦቹ መቀመጫቸው ላይ እንዳሉ ለእያንዳንዳቸው ፎርኬ ተች ስክሪን ቴሌቪዥኖች፣ ዘመናዊ ሄድፎኖች እና በጣም ፈጣን የዋይፋይ አገልግሎቶች ያገኛሉ። ከዚህ በተጨማሪ ለተሳፋሪዎች ምቾት የተመጠነ የብርሃን መጠን፣ የሙቀትና ቅዝቃዜ እንዲሁም የእርጥበት መቆጣጠሪያ እንዲሁም የአየር ማስተካከያ ሲስተም ተገጥሞላቸዋል። አውሮፕላኑ የቅንጦት እንደመሆኑ አስደናቂ የምግብ ዝግጅት ክፍል ያለው ሲሆን የላቁ ሼፎችን አካተዋል። በተጨማሪም አውሮፕላኑ የላቁ ቴክኖሎጂዎች የተገጠሙለት ሲሆን እንደ ምሳሌ የአነስተኛ ኤርፖርቶችን በቀላሉ እንዲለይ የሚያደርጉት የናቪጌሽን ሲስተሞች ተካተውለታል። ታዲያ ቦይንግ ሰባት ሰላሳ ሰባት ስምንት መቶ አውሮፕላን ወደ ቅንጦት አውሮፕላን ለመቀየር ቀላልና ተመራጭ ከሆነባቸው ምክንያቶች አንዱ አውሮፕላኑ በአጫጭር የማኮብኮቢያ ቦታዎች ላይ በቀላሉ መነሳትና ማረፍ የሚችል በመሆኑና ያለው ጠበብ ያለ አካላዊ ስፋትም ከትልልቆቹ አውሮፕላኖች ባነሰ ወጪ ወደ ቅንጦት አውሮፕላንነት መቀየር ይቻላል። በዚህም አየር መንገዱን ትርፋማ ያደርገዋል። ወደ ኢትዮጵያ አየር መንገድ የገባው አዲሱ ቅንጡ አውሮፕላን ታዲያ አፍሪካንና አብዛኛው የዓለም ክፍልን በአንድ ነዳጅ ሙሌት ብቻ ማገናኘት የሚያስችል ብቃት ያለው ሲሆን ከሌሎች ሰፋፊ አውሮፕላኖች በተለየ ሁኔታ የነዳጅ ፍጆታው በሀያ በመቶ የሚቀንስና አዋጭ ነው። በዚህም ተወዳጅ የአውሮፕላን አይነት ሲሆን አለም ላይ በጠቅላላ ከ አምስት ሺህ በላይ የቦይንግ ሰባት ሰላሳ ሰባት ስምንት መቶ የመጓጓዣ አውሮፕላኖች ተሰራጭ ተዋል ወደ ቅንጦት የተቀየሩት ግን ጥቂቶች ናቸው። የኢትዮጵያ አየር መንገድ የከፍታ ጉዞ ከትናንትና እስከ ዛሬ፣ ለአፍሪካውያን ኩራት ለኢትዮጵያ ደግሞ መለያ የሆነው የኢትዮጵያ አየር መንገድ ታህሳስ 12 ቀን 1938 ዓመተ ምህረት ትራንስወርልድ ኤርዌይስ ከሚል አየር መንገድ ጋር በጋራ ተመሠረተ። አየር መንገዱ ሲመሰረት የተለያየ መጠንና አይነት ያላቸው ያገለገሉ አምስት ዲሲ ሶስት ሲ47 አውሮፕላኖችን ከአሜሪካ በመግዛት አገልግሎት መስጠት ጀመረ። ለመጀመሪያ ጊዜ በረራ ያደረገው መጋቢት ሰላሳ ቀን በ1938 አመተ ምዕረት ከአዲስ አበባ ተነስቶ በአስመራ በኩል በማቋረጥ ወደ ካይሮ ግብጽ ነበር። በወቅቱ የአየር መንገዱ የአስተዳደር ሂደት ይመራ የነበረው የአሜሪካ ዜግነት ባላቸው አካላት ነበር። አየር መንገዱ ቀስ በቀስ የበረራ አድማሱን በማስፋት በተለያዩ ክፍለ ዓለማት ማለትም በአፍሪካ፣ በአውሮፓ፣ በኤዥያ እና በአሜሪካ በረራውን አጠናክሮ መቀጠል የቻለ ሲሆን አሁን ላይ የራሱ የአውሮፕላን አብራሪዎች ማሰልጠኛ ትምህርት ቤት ያለው ሲሆን የሀገር ውስጥና የውጭ ዜጎችን በማሰልጠን ለአቪዬሽን ኢንዱስትሪው ከፍተኛ አስተዋጽኦ እያበረከተ ይገኛል። በተጨማሪም አየር መንገዱ ለበርካታ የአፍሪካ ሀገራት ብሔራዊ አየር መንገዶችና የግል አውሮፕላኖች የጥገና አገልግሎትና ስልጠናም እየሰጠ ሲሆን ለመንገደኞች ተገቢውን አገልግሎት የሚሰጡ ከነባር አውሮፕላኖች እስከ ዘመናዊው ቦይንግ 787 ድሪም ላይነር አውሮፕላኖች ከአዲሶቹ ኤርባስ 350 እስከ ቅንጡ ቦይንግ 737 የቢዝነስ ጀት ድረስ ባለቤት የሆነ የሆነና በአፍሪካ የቀዳሚነትን ቦታ የያዘ አየር መንገድ ነው። በአቪዬሽን ዘርፉም በጊዜው የደረሰባቸውን የቴክኖሎጂ ግብዓቶችን ያሟሉ አውሮፕላኖችን በመጠቀም የተወዳዳሪነት አድማሱን በማስፋት ከአፍሪካ ባሻገር በዓለም አቀፍ ደረጃ ከሚገኙ ተቋማት መካከል ከቀዳሚዎቹ ተርታ በመሰለፍ ተጠቃሽና ተወዳዳሪ የሆነ በመምጣቱ የተለያዩ እውቅናዎችና ሽልማቶች ሲበረከቱለት ቆይቷል። አየር መንገዱ ካስመዘገባቸው ስኬቶችና ካገኛቸው እውቅናዎች መካከል የዩኤስ ፕሬዝዳንት የህይወት ዘመን ሽልማት፣ የኢትዮጵያ ተቋማት የስኬት ሽልማት፣ የአመቱ ቀልጣፍ አገልግሎት ሰጪ የመንግስት ድርጅት፣ የመጀመሪያው ድህረ ኮቪድ ኮንፈረንስ የእውቅና ሽልማት፣ በተከታታይ ለሰባት ዓመታት የአፍሪካ ምርጥ አየር መንገድ ሽልማት፣ ለተከታታይ ስድስት ዓመታት የአፍሪካ ምርጥ የቢዝነስ ክላስ አየር መንገድ ሽልማት፣ ለተከታታይ ስድስት ዓመታት የአፍሪካ ምርጥ የኢኮኖሚ ክላስ ሽልማት የአፍሪካ ምርጥ የኢኮኖሚ ማዕድ አቅራቢ አየር መንገድ፣ የአፍሪካ ምርጥ የበረራ ላይ መዝናኛና የአፍሪካ ምርጥ የበረራ ላይ ገመድ አልባ ኢንተርኔት አቅራቢ አየር መንገድ ተጠቃሾች ናቸው። በአሁኑ ወቅት የአፍሪካን መንገደኞችና ጭነቶች በማጓጓዝ ከአህጉሪቱ የአየር ትራንስፖርት ገበያ የአንበሳውን ድርሻ የሚይዘው አየር መንገዱ ዘመናዊ በሆኑ አውሮፕላኖች ከ155 በላይ ወደ ሆኑ መዳረሻዎቹ በረራ እያደረገ የሚገኝ ሲሆን፣ የቦይንግ የኤርባስና የቦምባርድ ኤር ምርት የሆኑ የተለያዩ አውሮፕላኖች ባለቤት የሆነው የኢትዮጵያ አየር መንገድ በአጠቃላይ 156 የሚደርሱ አውሮፕላኖችን በአየር ላይ በማሰማራት በአፍሪካ ውስጥ ተፎካካሪ የ

አየር መንገዱ ሙሉ በሙሉ በኢትዮጵያ መንግስት ባለቤትነት ስር የሚተዳደር ሲሆን በየአመቱ በቢሊዮኖች ዶላር የሚቆጠር የውጭ ምንዛሪን ገቢ ለሀገሪቱ በማስገኘት ላይ ይገኛል። አየር መንገዱ በአፍሪካ አቪዬሽን ኢንዱስትሪ ታሪክ የቀዳሚነት ማሳያ ከሆኑት ስኬቶች መካከል አንዱና በአፍሪካ የመጀመሪያ የሆነውን ኤርባስ ኤ350-1000 አውሮፕላኖችን በቅርቡ የተረከበ ሲሆን አሁን ደግሞ ቅንጡንና የመጀመሪያውን አውሮፕላን የግሉ አድርጓል። የኢትዮጵያ አየር መንገድ በየጊዜው ከዘመኑ ጋር ራሱን እያዘመነ በኢትዮጵያ በአፍሪካ እንዲሁም በመላው ዓለም ሰማይ ከፍ ብሎ እየበረረ የሀገራችንንም ስም ከፍ አድርጎ ማስጠራቱን ቀጥሏል። የተወደዳችሁ የሰሞነኛ ወዳጆች ለዛሬ ወደ እናንተ ያደረስነውንና ስለ አዲሱ የኢትዮጵያ የቢዝነስ ጀት ያስቃኘንበትን ጥንቅር በዚሁ እናበቃለን። አብራችሁን ስለ ቆያችሁ ምስጋናችን ከለብነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም